ሰላም ቸርነትና ምህረት በሁላችሁ ላይ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ምስጋና ክፍል አሥራ አምስትን መዝሙረ ዳዊት ምዕራፍ ዘጠና ስድስት ከቁጥር አንድ ጀምሮ በኢየሱስ ስም እንበል። ከምርኮ በኋላ ቤት በሠራ ጊዜ ለእግዚአብሔር አዲስ ምስጋናን አመስግኑ። ምድር ሁሉ እግዚአብሔርን አመስግኑ። እግዚአብሔርን አመስግኑ ስሙንም ባርኩ፣ ዕለት ዕለት ማዳኑን አውሩ፣ ታምራቱን ለወገኖች ሁሉ ንገሩ። እግዚአብሔር ታላቅ ምስጋናው ብዙ ነውና በአማልክት ሁሉ ላይ የተፈራ ነው። እግዚአብሔር ምስጋናው ብዙ ነው። ስለዚህ አመስግኝ አመስግን። ኢየሱስ ክርስቶስ ይወዳችኋል። እኛ ዝቅ ብለን ለእሱ ክብር እንሰጣለን።